አብዛኞቹ ወንዶች ልክ እንደ ሮቦት ነው መልእክት የሚልኩት፣ ሃይ፣ እንዴት ነሽ፣ ምን አዲስ ነገር አለ? ምንም ስሜት፣ ምንም ወኔ፣ ምንም ጉልበት የለም። በዚህ ሰዓት እሷ አሰልቺ የሚል መለያ ለጥፋብህ፣ አንተን የጓደኝነት ቀጠና ውስጥ ከታሃለች። ሌሎቹ ደግሞ የባሱ ናቸው። እያንዳንዱ መልእክታቸው በባክሽን ውደጅኝ የሚል የተስፋ መቁረጥ ሽታ አለው። በጣም ከፍ ያደርጓታል፣ ያመጻድቋታል፣ ያጎበድዳሉ። በአጠቃላይ ተራ ወንድ ይሆናሉ። እውነታው ይሄ ነው። ሴትን ልጅ አታሳደዳትም፣ ወደ አንተ ትስባታለህ እንጂ። ይሁን ተዋን አትፈልግም፣ ሁኔታውን ትቆጣጠራለህ እንጂ። በዚህ ቪዲዮ የመጥበሻ ቃላት ልሰጥህ አይደለም የመጣሁት፣ በፍጹም። እኔ የማሳይህ ስነ ልቦናዋን የሚቆጣጠሩ ጉጉቷን የሚቀሰቅሱና ስምህ በስልኳ ላይ ብቅ ሲል ልቧ በፍጥነት እንዲመታ የሚያደርጉትን ሰባት የስነ ልቦና ቀስቃሾችን ነው። እስከ መጨረሻው ከቆየህ ደካማ ወንዶች ፈጽሞ የማይረዱትን የዚህን ጨዋታ ዋና ሚስጥር እነግርሃለሁ። ለምንድን ነው ሁሌ መልካም ወንድ መሆን የማይሰራው? እስቲ አንድ ጥናት ልንገር፣ ዘ ፓራዶክስ ኦፍ ቾይስ ወይም የምርጫ ፓራዶክስ ይባላል። አንድ ሰው በጣም ብዙ አማራጮች ሲኖሩት ውሳኔ መስጠት ይከብደዋል፣ ወይም በወሰነው ውሳኔ ደስተኛ አይሆንም። በዘመናችን አንዲት ሴት በስልኳ ላይ በኢንስታግራም ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በቀን በመቶዎች የሚቆጠሩ ወንዶች ትኩረት ይሰጧታል። አንተም እንደነሱ ሃይ ሃወር ዩ ወይም ደግሞ እንዴት ነሽ ስትል እኔም ሌላኛው አማራጭ ነኝ እያልካት ነው። ስለዚህ ምንም የተለየ አያደርግህም። ግን ከዚህ የከፋው ደግሞ የማጽደቅ ወጥመድ ወይም ቫሊዴሽን ትራፕ ነው። ይህም ማለት ብዙ ወንዶች ትኩረት በመስጠት በማድነቅ ስጦታ በመግዛት ፍቅሯን መግዛት እንደሚችሉ ያስባሉ። ይህ ትልቅ ስህተት ነው። በስነ ልቦና ኮግኒቲቭ ዲዞናንስ ወይም ደግሞ የእውቀት አለመጣጣም የሚባል ነገር አለ። እሷ አንተን እንዳጓጊ ወይም ሳቢ ካልቆጠረችህ፣ ነገር ግን አንተ ከልክ ያለፈ መልካምነት ስታሳያት አእምሮዋ ይህንን ግጭት ማስተካከል አለበት። እሱ እንዲህ የሚሆነው እኔን ስለሚፈልግ ሳይሆን እኔን ማግኘት ስላቃተው ነው ብሎ ይደመድማል። ጨዋታው እዛ ጋር ያበቃል። አንተ ፑሽ እያደረግክ ወይም ደግሞ እየገፋ ነው፣ እሷ ደግሞ ወደ ኋላ እየሸሸች ነው። እሺ ከመግፋት ይልቅ መሳብ ማለት ምን ማለት ነው? ስለ ኢንተርሚተንት ሪንፎርስመንት ወይም ደግሞ ያልተጠበቀ ወይም ተለዋዋጭ ሽልማት ሰምተሃል? ይህ የቁማር ማሽኖች ሱስ የሚያስዙበት ዋናው የስነ ልቦና መርህ ነው። ቁማርተኛው መቼ እንደሚያሸንፍ አያውቅም። አንዳንዴ ያሸንፋል፣ አንዳንዴ ይሸንፋል። ይህ አለመተንበይ ነው አእምሮን በሱስ የሚያጠምደው። ዶፓሚን የተባለውን የደስታ ኬሚካል የሚያመነጨው ሽልማቱ ራሱ ሳይሆን ሽልማቱን መጠበቅ ነው። በጽሁፍ መልእክትም ተመሳሳይ ነው። መልእክቶች ሁሉ ጣፋጭ ሁሉ የሚያመሰግኑ ወይም ደግሞ የሚያሞግሱ ሁሉ ፈጣን ከሆኑ አንተ ሊተነበይ የሚችል ወይም ፕሪዲክተብል ና ስለዚህም አሰልች ነህ። ነገር ግን አንዳንዴ አጓጊ፣ አንዳንዴ ፈታኝ፣ አንዳንዴ ቀልደኛ፣ አንዳንዴ ደግሞ ትንሽ ራቅ የምትል ከሆነ እሷ ቀጥሎ ምን ይል ይሆን የሚለውን ትጠብቃለች። እናም ያኔ ነው ጨዋታውን የምትቆጣጠረው። አሁን ይህንን መርህ ተጠቅመው አእምሮዋን የሚያጠምዱ ሰባት መልዕክቶችን ላሳየ ነው። እያንዳንዱን እና ለምን እንደሚሰራ በጥልቀት እናያለን። አንደኛ፣ በራስ መተማመን ከአድናቆትና ከቻለንጅ ጋር መላክ። ለምሳሌ ዛሬ በጣም አምሮብሽ ነበር እኔን ለመረበሽ ፈልገሽ ነው ወይስ ምን የሚል መልእክት ትልካለህ። ይህ ለምን ይሰራል? 99 በመቶ ወንዶች ዋው ዛሬ በጣም ታምሪያለሽ ይላሉ። ይህ ቫሊዴሽን ወይም ደግሞ ይሁንታ ነው። ነገር ግን እኔን ለመረበሽ ፈልገች ነው የሚለውን ስትጨምርበት ሶስት ነገሮችን በአንድ ጊዜ አደረግክ ማለት ነው። አንደኛ እንዳየሃት አሳወቅ፣ ይህም አድናቆትን ያሳያል። ሁለተኛ እሷ አንተ ላይ ተጽዕኖ እንዳላት አሳየህ፣ እየተረበሽኩ ነው ስላልክ። ሶስተኛ፣ ነገር ግን ይህንን ያደረገችው ሆን ብላ እንደሆነ በመጠየቅ ፍሬም ወይም ሁኔታውን ተቆጣጠርክ ማለት ነው። እሷ አሁን ራሷን መከላከል አለባት። አረ በፍጹም እንዴ፣ ምን ነው ትላለች። በቃ ከሳቄታና ከተጫዋች ጎንህ ጋር አገናኘሃት ማለት ነው። ሁለተኛው የሚያኮራ ሚስጢራዊና ይቅርታ የማይጠይቅ መልእክት ለምሳሌ በጣም እንዳትወጂኝ አሁንም ቢሆን አስቸጋሪ ነኝ ትላታለ። ይህ ከፍተኛ በራስ መተማመንን ያሳያል። እኔን መውደድ ቀላል ነው የሚል ስውር መልእክት እያስተላለፍክ ነው። አስቸጋሪ ነኝ የሚለው ቃል ደግሞ ሴቶች ትንሽ አደገኛ ነገር ይወዳሉ። ዳርክ ትሪያድ ወይም ደግሞ የጨለማው ሶስትዮሽ የሚባሉት የስነ ልቦና ባህሪያት ለሴቶች ለአጭር ጊዜ ግንኙነት አጓጊ እንደሆኑ ጥናቶች ያሳያሉ። ይህ ማለት ክፉውን ማለት አይደለም ነገር ግን ሙሉ በሙሉ የተገራ እንዳልሆንክ ማሳየትህ ቻሌንጅ ይፈጥርባታል እሷ አሁን ለምን አስቸጋሪ ሆነ ብላ ማሰብ ትጀምራለች ይህም ጉጉት ይፈጥርባታል ማለት ነው። ሶስተኛው የኃይል መቀየር ለምሳሌ እኔን ለማስደመም ሶስት እድሎች አሉሽ እንዳታበላሽው፣ የሚል መልእክት ትልካል። ይህ በጣም ያልተለመደው ነው። አብዛኛው ወንድ እሷን ለማስደመም ነው የሚሞክረው። እባክሽን ትወጅኛለች ግን የሚል መልእክት ነው የሚልከው። አንተ ግን ስክሪፕቱን ገለበጥከው። የቤን ፍራንክሊን ተጽዕኖ የሚባል የስነ ልቦና መርህ አለ። ይሄም ምንድን ነው? አንድ ጊዜ ውለታ የዋለልህ ሰው ሌላ ጊዜም ውለታ ሊውልልህ ፍቃደኛ ይሆናል ይላል ለምን ምክንያቱም አእምሯችን እሱን የረዳሁት ስለምወደው መሆን አለበት ብሎ ራሱን ያሳምናል እዚህም ጋር እኔን አስደምሚኝ ስትላት እሷ ለአንተ ኢንቨስት እንድታደርግ እየጋበዝካት ነው እሷ ኢንቨስትመንት ባደረገች ቁጥር ደግሞ ለአንተ ያላት ዋጋ ይጨምራል አንተ ሽልማቱ ሆንክ ማለት ነው አራተኛ አጓጊ ምናባዊና ስሜት ቀስቃሽ መልእክት ለምሳሌ ትናንት ማታ ምግብ ስትሰሪልኝ በህልም ያየሁ፣ በምግብ ስራም ጎበዝነኝ እንዳትይኝ ብቻ ትላለህ። ይህ ሳይኮሎጂካል ኢምፕሪንቲንግ ወይም ደግሞ በስነ ልቦና ምስልን መቅረጽ ይባላል። በኒውሮሊንጉስቲክ ፕሮግራሚንግ ውስጥ ፊውቸር ፔሲንግ ወይም የወደፊቱን መቅረጽ የሚባል ነገር አለ። ይህ መልእክት በአእምሮዋ ውስጥ የናንተን ማለትም የሁለታችሁን ምስል መፍጠር ነው። ይህም አንተና እሷ በምናብ ቅርርብ እንደፈጠራችሁ ያሳያል። ይህ ሁሉ የሚሆነው በቀጥታ እጋብዝሻለሁ ሳትላት ነው። ጎበዝ ነኝ እንዳትይኝ የሚለው ደግሞ ተጫዋችና ፈታኝ ነው። አሁን እሷ ስለ ምግብ ችሎቷ እያሰበች ነው። በምናቧ ከአንተ ጋር ሆና ማለት ነው። አምስተኛ ቀላል ቀልድ። ለምሳሌ እስቲ እውነቱን ንገርኝ፣ በዚህ ሳምንት ስንት ልብ ሰብረሻል ትላታለህ። ይህ ለምን እንደሚሰራ ልንገር። ደካማ ሙገሳ ቆንጆ ነሽ፣ ታምራ ያለሽ የሚለው አይነት ማለት ነው። አንተን ከሌሎቹ ወንዶች እኩል ያደርግሃል እሷ ይህንን በቀን መቶ ጊዜ ትሰማዋለች ነገር ግን ይህ መልእክት እሷ ተፈላጊና አማላይ እንደሆነች ግምት ይሰጣል። ነገር ግን በቀጥታ አያሞግሳትም ይልቁንስ ልብ ሰባሪ በማለት ይቀልድባታል ይህ በስነ ልቦና ፕሪሰፖዚሽን ወይም ደግሞ ቅድመ ግምት ይባላል እሷ ቆንጆ እንደሆነች ሳትነግራት ቆንጆ በመሆኗ ምክንያት የምታደርገውን ነገር ወይም ልብ መስበር እየጠየቅክ ነው ይህ ከማንኛውም ሙገሳ የበለጠ ኃይል አለው እሷ አሁን ራሷን ለመከላከል ትገደዳለች። እረኔ እንደዛ አይደለሁም ብላ ልትስቅ ትችላለች። ይህ ደግሞ በጨዋታው ውስጥ እንድትሳተፍ ያደርጋታል። ያንተን ፍሬም ወይም አቋም ጠንካራ እንዳደረክ፣ እሷ ደግሞ አማላይ እንደሆነች እንዲሰማት አደረክ ማለት ነው። ስድስተኛ፣ የይገባኛል ጥያቄ። ለምሳሌ መቼም አብረን ከወጣን በጣም አምሮብሽ እንዳትመጪ ፉክክር አልወድም፣ ትላታለህ። ይህ መልእክት በብዙ የስነ ልቦና ደረጃዎች ነው የሚሰራው። እስቲ እንከፋፍለው። አንደኛ መቼም አብረን ከወጣን ማለት ይህ ፊውቸር ፔሲንግ ወይም ደግሞ የወደፊቱ መቅረጽ ይባላል። ልጋብዝሽ ብለህ ፈቃድ አልጠየቅም፣ አብራችሁ እንደምትወጡ አስዩም አድርገሃል። ሁለት በጣም አምሮብሽ እንዳትመጪ ስትል፣ ይህ ድርብ ሙገሳ ነው። በጣም እንደምታምርና ስትወጣም እንደምታምር እየነገርካት ነው። ሶስተኛውና ዋነኛው ፉክክር አልወደም የሚለው ነው። ይህ ነው የጨዋታው ቁልፍ። ይህ በስውር የኔ የሚል ስሜት አለው፣ ነገር ግን ተስፋ የቆረጠ ወይም ደግሞ ቅናት የተሞላበት አይደለም። ይልቁንስ ተከላካይ ወይም ደግሞ ዶሚነንት መሆንክን ያሳያል። ሴቶች በተፈጥሯቸው ደህንነትን ከሚሰጥና ትንሽ የኔ ናት ከሚል ወንድ ጋር መሆን ይፈልጋሉ። በዚህ መልእክት ትንሽ ታፍራለች፣ ትስቃለች እና ደግሞ ሳትጎመጅባት የራስህ እንዳደረካት እንዲሰማት ያደርጋል። ሰባተኛ የጨዋታ የበላይነት። ለምሳሌ ደስ ያለሽ፣ ለተወሰነ ጊዜ ላቆይሽ እችላለሁ፣ እሺ ካልሽ በማለት ትልካለህ። ይህ የመጨረሻው ፍሬም ኮንትሮል ወይም ደግሞ የሁኔታው ቁጥጥር ነው። አብዛኛው ወንድ እባክሽን አትተይኝ በሚል ስሜት ውስጥ ነው። አንተ ግን እኔ ነኝ የምመርጥሽ የሚለውን አቋም ይዘሃል። እሺ ካልሽ የሚለው ቃል እሷ ያንተን ይሁንታ እንድትፈልግ ያደርጋታል። እሷ አሁን እሺ ለማለት ምን ላደርግ ብላ እንድታስብ ታደርጋለህ። ስክሪፕቱ ሙሉ በሙሉ ተገለበጠ ማለት ነው። እሷ አሁን አንተን እያሳደደች ነው። በአጠቃላይ መራራውነት ይኸውልህ አሁን የሰማሃቸውን ሰባት መልእክቶች አብዛኛው ሰው ቢጠቀምባቸው የሚያስፈራ ወይም ደግሞ ሞኝ ነው የሚመስለው። ለምን? ምክንያቱም እነዚህ ቃላት ብቻ አይደሉም። እነዚህ ስሜትም ጭምር ናቸው። በስነ ልቦና ኢሞሽናል ኮንግሩዌንስ ወይም የስሜት መጣጣም ይባላል። የምትናገረው ቃል ከውስጣዊ ስሜትህና ከእምነትህ ጋር መጣጣም አለበት። አስቸጋሪ ነኝ ብለህ ስትጽፍ ነገር ግን ከውስጥ እባክሽን ውደጅኝ እያልክ የምትንቀጠቀጥ ከሆነ እሷ ይህንን ኢንኮንግረንስ ወይም አለመጣጣም በሺ ማይል ርቀት ታሸተዋለች። ሴቶች ለዚህ ስውር ግንኙነት በጣም የተሳለ አንቴና አላቸው። እነዚህ መስመሮች የሚሰሩት አንተ በእርግጥም ሽልማቱ እንደሆንክ ስታምን ብቻ ነው። የወንድነት መርህ ሲኖርህ ነው ያለእሷ ደስተኛ እንደሆንክ ህይወት እንዳለህ፣ ዓላማ እንዳለህ ስታምን፣ ያኔ እነዚህ መልእክቶች ጨዋታ ይሆናሉ ያንን የሚሰሩት። ስለዚህ አስታውስ፣ ስልክህ ትኩረት የምትለምንበት መሳሪያ አይደለም። ስልክህ መሳሳብንና ጉጉትን የምትቀሰቅስበት መሳሪያ ነው። ከእንግዲህ አጎብዳጅ መሆን የለም። ከእንግዲህ አሰልቺ መሆን የለም። የሴትን ስነ ልቦና ተማር። ሁኔታውን መቆጣጠርን ተለማመድ። ድክመት ምርጫ ነው። ወይ ጨዋታውን ተማር ወይ ደግሞ ከጨዋታው ውጣ። ይህንን አእምሮዊ ቁጥጥር በትክክል የተረዳ ከሆነ ከታች ባለው የኮሜንት መስጫ ላይ ሀሳብህን ጻፈልኝ። ቪዲዮውን ከወደድከው ላይክ እንዲሁም ደግሞ ለሌሎች ጓደኞችም ሼር አድርገላቸው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።